በሀብል በራሴ እጅ ጃሃነ ብሳት መግባት ለምንድነው? ግን ምንድን ነው አሁን? መፈተን እኮ ያለ ነው። መፈተን በእናንተ ብቻ አሁን እንዴት የተጀመረው? ለምንድን ነው ትግስት የሚለው? እሺ ትግስት በእርግጥ ዋጋ ያስከፍላል። ዋጋ ሳትከፍል ትግስት የሚለውን ጣም አትጠቀሚም አትጠቀምም። ግን ቢያንስ አላህ የሰጠኝን ነብስ እንዴት ላጠፋው? ሞክራለሁ አላህ የሰጠኝን ሩህ እንዴት እኔ ጨክኝ ላጥፋው ችላለሁ? እዚህ ጋር ነው ጉዳችን። ስቢንላ አላህ ወለም የሰውን ነፍስ የሚገሉ ጭካናቸው እንዴት ነው። ስለዚህ እህቶቼ ወደቅን ብላችሁ ተስፋ የምትቆርጡ እህቶች እባካችሁ ተስፋ አትቆረጡ። ወርቃችሁ የምትነሱበት እና ጸጋ የምትደርሱበት ቀን አለ በትዕግስት በሰብር ማልቀሳችሁ፣ ህመማችሁ አይገባኝም ማለት አይደለም፣ ይገባኛል ግን አላ ስብሓን ወተላ ሁን ያለው ቀን ኩን ፈየኩን አርብ እንዳ አላ ስብሓን ሁን ያልኩት ቀን ይሆናል አለብለዋል። ታዲያ ንንቀላብን መትግስት አንጠብቅም። ሁላችንም እኮ ችግር ውስጥ ገብተን አዝነን ታሰብረን ብዙ ነገሮች አሉ። ብዙ ውጭ ላይ ሜዳ ላይ የሚያይወራው ማለት ነውና አላ ጠብቃችሁ። ሰላሙ አሌይኩም ወረመቱላ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላሂ ረብል ዓለሚን አላህ ስብሐኑ ተዓላ ፈቅዶ እዚች ሰዓትና እዚህ ሰከንድ ላደረሰኝ ይታይ አላህ እያመሰገንኩት፣ ባላችሁበት አላ ይጠብቃችሁ። ሰላሙን አላህ እያምጣለን፣ ከይሩን ነገር ይሻለን

አሙኝ ብላችሁ አትጨነቁ። አሙኝ ብላችሁ አትጨነቁ። ግን በታመህበት ቦታ ወይም በታመሽበት ቦታ ላይ አለሁ ያን ነገር ካልሰራሽ ወይም ካልሰራህ አሙ ካላሙክ ከታ ተታመህ ያልሰራው ነገር ከታመህ አልሐምዱሊላህ በል። ምክንያቱም አጀር ይጨምራል እንጂ አይቀንስም። በዛም ነገር ላይ ሆነሽ ወይም ምክንያት ከታማህ ደግሞ ከዛ ተተረኛ ወሬ ወይም ተተረኛ ነገር መውጣትና መጸጸት ተውበት ማድረግ ነው እንጂ አሙኝ ሰው አየኝ አላየኝ ብሎ መጨነቅ አስፈላጊ አይደለም። አየኝ አላየኝ ብሎ መጨነቅ አላህ ስብሓኑ ተዓላን ብቻ ነው። ሰውን ትወደዋለህ፣ ታከብረዋለህ፣ ግን አላህ ስብሓኑ ተዓላን ብቻ እና ብቻ ነው። የአርሽ ባለቤቱን ብቻ ነው ልንፈራው የሚገባው። ሳናሻርክ ቢዳአ ሳንጨምር በአንድ አምላክነቱ ሊመለክለት የሚገባው ጌታ የአርሽ ባለቤት አላህ ብቻ። እሱም ብቻ ከፈራሽ፣ እሱም ብቻ ከፈራህ፣ ወላሂ ወርግህ አትወርቅም። ያለፈው ማንነትህ እንዳዲስ ተቀይሮ ያ ነገር ምን ነበር የሚልበት ደረጃ ትመጣለህ፣ ወይም ትመጫለሽ። መውደቅሽን ደግሞ ወድቅ ያለው በቃ አለቀል ብላቸው ተስፋ የምትቆርጡ እህቶች ለምንድን ነው ብዙዎቻችን በረኪና ይጠጣሉ ብዙዎቻቸው ደግሞ አንገታቸው ላይ ሀብል ገመድ ጨምራችሁ ትታነቃላችሁ ለምን ለየትኛው ለምን አላህ ሱብሓነሁ ወተዓላ በፈለገ ሰዓት ሊወስድሽ ወይም ሊወስድሽ አንገትህን በሀብል በራሴ እጅ ጃሃነብ እሳት መግባት ለምንድን ነው ግን እንድን ነው አሁን መፈተን እኮ ያለ ነው መፈተን በእናንተ ብቻ አሁን እንዴት የጀመረው ለምንድን ነው ትዕግስት የሚለው እሺ ትዕግስት በእርግጥ ዋጋ ያስከፍላል ዋጋ ሳትከፍል ትዕግስት የሚለውን ጣም አትጠቀሚም አትጠቀምም ግን ቢያንስ አላህ የሰጠኝን ነብስ እንዴት ላጠፋው ሞክራለሁ አላህ የሰጠኝን ሩህ እንዴት እኔ ጭክኝ ላጥፋው ችላለሁ እዚህ ጋር ነው ጉዳችን ሐስቡነላህ ወኒዕመል ወኪል ይገለን የሰውን ነፍስ የሚገሉ ጭካናቸው እንዴት ነው ስለዚህ እህቶቼ ወደግን ብላችሁ ተስፋ የምትቆርጡ እህቶች እባካችሁ ተስፋ አትቆረጡ ወርቃችሁ የምትነሱበት የምትነሱበትና ጸጋ የምትደርሱበት ቀን አለ በትዕግስት በሰብር ማልቀሳችሁ ህመማችሁ አያልገባኝም ማለት አይደለም ይገባኛል ቀን አላህ ስብሃነ ወተዓላ ሁን ያለው ቀን፣ ኩን ፈየኩን። አላህ አላህ ስብሃነ ወተዓላ ሁን ያልኩት ቀን ይሆናል ብሏል። ታዲያ እንቀለምን በትግስት አንጠብቅም? ሁላችንም እኮ ችግር ውስጥ ገብተን አዝነን ታሰብረን ብዙ ነገሮች አሉ። ብዙ ውጭ ላይ ሜዳ ላይ የማይወራ ማለት ነውና፣ አላህ ጠብቃችሁ። ሰላሙ ዓለይኩም ወረሕመቱላሂ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላሂ ረብልዓለሚን አላህ ስብሓኑ ወተዓላ ፈግዶ እዚች ሰዓትና እዚህ ሰከንድ ላደረሰኝ ይታይ አላህ እያመሰገንኩት ባላቸውበት፣ አላ ይጠብቃችሁ። ሰላሙን አላህ ያምጣልን፣ ኸይሩን ነገር ይሻለን ወጥቶ ከመቅረት አላህ አይጠብቅም። ያ አላህ ፍጹም አትሳቅ ይሙህ አትጨነቅ። ወሬኛ ይተረት ለወሬው አድነቂ እርግሴ አዎ፣ ፍጹም የሰው ልጅ ፍጹም አይደለም። የሰው ልጅ ደግሞ